ሰላም፣ ሰላም ውድ ዳንቱ ቤተሰቦች፣ ሰዎች እንደምንድን ናችሁ? ዛሬ እንግዲህ ያው ሳሚ ያንን ቪዲዮ ለቂቄ ካያችሁት በኋላ ብዙ አስተያየትና ኮሜንት ጽፋችሁልኝ ነበረ። ያው ሳሚ አሁን ያለበት ሁኔታ ከተለያየም በኋላ ቀድሞኝ መቶኝ ስለነበረ እንጠሎኝ እቤት ነው የነበረው እና ስለውለትም ዛሬ እያነሳልኝ አይደለም ያው እኔም ስራ ስለነበርኩኝ ወደ አልመጣሁም ነበር። አሁን ነው የመጣሁት። እንግዲህ ስልክም እያነሳልኝ አይደለም ትንሽ ከፍቶታል። እና እስኪ ዛሬ እንግዲህ አብሬው ውላለሁ። ዛሬ አብሬው ነው የምሆነው። ዛሬ ያው ቅዳሜን ደግሞ ስለሆነም ስራም ስለማልገባ ሰሞኑን እንግዲህ ውድ ቤተሰቦቼ ያው አብራችሁኝ

ያማል እንዴ? አንተ እንዴ ምን ነው? ትናንት አንተ ቤቱ እንደዚህ ጨለሙ? አረ እግዚአብሔር ማንንም ማግኘት አልፈልግም። እንዴት ነው? ማንንም ማግኘት አልፈልግም። ትግለጠው ዶ አትግለጠው? ለምንድን ነው

ምን ምን አይነት አባባል ነው እንደዚህ የምትለው አንተ? በቃ እሷ ኮ ያለውን ነገር እኮ ነው ይረዋል። በቃ ወደ አደለም ያጋጠማት ችግር ከፍተኛ ስለሆነ እኮ አውቃለሁ፣ ሳሚ ነገር ኮ አውቃለሁ። እሷ እኮ አንተን እኮ ለማስከፋት እኮ አንተ እንዲህ እንድትሆን ኮ ፈልጋ አደለም ግን አንተ እንዳትጨነቅባት የሚል ነው። ዛይደን እኮ ተግሯላ በቃ አንተን ስልክ ባወራሽ ቁጥር ሁሌ እንዳለቀሰሽ ስትዘጋው፣ ስትዘገው ስልኩን በቃ ምን ነው አንተ እንደዚህ የምትሆነው? በቃ ብቻኝነቱ ነው አይደለ? እንደዚህ ያረኝ። ችግር የለውም በቃ ነው ይመጣለሁ አንተ እስክትመጣለጓደኝነት ከጓደኛ በላይ ነበር። እሱን ከዛ በላይ እያረክልኝ ነው እንደ እናቴ ደግሞ አልችልም ው እሱን አውቃለሁ። እዚህ ጋር ማታ ማታ የማሳልፍ ራሴ እኮ እሱን እኮ አውቃለሁ። ማንም ሰው እንደ እናት አይሆንም። እብቷል የእናትን ያህል ማንም ሊሆንልህ አይችልም።

ስለተወለደ ስላልተወለደ አለ። ጓደኝነት ማለት እኮ ወንድምነት ማለት ነው አለ። እንዴ! እሺ ሁንሽ። እንዴት አልቸገርም እንዴ? ያታቸገርኩኝ አልኩህ። ስልክም ስደውል አታነሳልኝ። ለማንም ያነሳ አይደለም፣ ኦንላይን ነው ያነሳ። እኔም እኮ ጨነቃለሁ ሳሚ፣ በታሪክ እናቴ ጋርም እንድኖር አልፈቀደልኝ። እንደዛ አትበል አንተ፣ የማይባል ነገር አትበል ብቸኝነት አሁን ላይ ደግሞ እንደዚህ እናቴ በሕይወት እያለች ስትሸሽ ይመስላል። የፈለገ ነገር እኮ ቢፈጠር ልጇ ነኝ። የፈለገ ነገር ቢፈጠርበት በቃ አስረድታኝ እንደዚህ እንደዚህ ነው የሚፈታ ነገር ነው። በቃ እኮ ንብረትም ቢሆን ይሁደም ከዚ ህይወት እኮ አይበለ ግን፣ እሷ እንደዚህ እየሸሸች ነው። ምንድነው እኔ ብቸኝነቱ በጣም እየጎዳኝ ነው። በጣም ብቻዬን ነው እንጂ የማብሰለስላቸው ነገሮች ብዙ ናቸው። ገና ከሐዘን እራሱ አላገገምኩም። አቃለ አባቴ የዛሬ ነው እንደምታረ አሁን ደግሞ እዚህ ብቻዬን ስሆን በጣም ብቸኝነት እየተሰማኝ ነው። ያንን እኮ ሳልረዳ ቀርቻለሁ ለምሳሌ ግን እሷን ነገር ያለው አንተን ላለማስጨነቅ አንተ እንዲንዳቶን ነበር የእሷ እሷ ጭንቀቷን ወደ ራሷ ራሷ እኔ ራሴ ልጨነቅ ብላ ነበር። ማንኛውም ሰው ደግሞ ልክ እንደዚህ አይነት ችግር ሲገጥሞ ስለ በቃ ንብረት ነው አለ ይወደም ያ ደግሞ ማለት የሰው ልጅ የለፋበትን ሲያጣ በጣም ከባድ ይህን ታቃለች እንጂ ለዛ ነው። ይህን ደግሞ ለብቸኝነቱም ደግሞ ጓደኞች ይመጣሉ፣ አብራን ይመጣሉ። በቃ ምንም አታስብ፣ እግዚአብሔር ከአሁን በኋላ አለች። ከጓደኛዬ ጋር አብረን እንመጣለን። እሷንም ይዣ ትመጣለሁ አንተም ከብቸኝነቱ ከምኑ ትለያያለህ። በቃ ቢያንስ እስክትመጣ እሺ በል ምን ችግር አለው? እንኳን ሌላ ሲቀርና እንደዚህ ብላኝ ለምን ብሎ በቃ ከድብርታች አንተም ከምትደበርበት እኔም ማዘር ጋር መሆን እዚህ በቃ ሶስታችንም አብረን እንቆያለን። ገኝ ትመጣለች። በቃ